ወላይታ ተወለደ፣ ስዳማ ውስጥ አደገ። ይሄ ደግሞ ማስመሰል አይደለም፣ ለወቅታዊ ሁኔታ ማስተባበያ ወይ ለሆነ ነገር አይደለም። ይሄ እውነታ ነው። በቀጭን መንገድ ወደ ሀዋሳ ገባው፣ በሰፊ መንገድ ወጣው። የስዳማን ህዝብ የስዳማን ህዝብ ቀርቦ ያየ ሰው ይረዳል። እኔ ያደግኩበት አብሬያችሁ የኖርኩት ሰው ስለሆንኩ በጣም ከእጃችሁ ስለበለው ስለለበስኩ ስላደኩ ለመናገር እንደሞከርኩት በሐዋሳ የተወለደው ራእይ በወላይታ የተወለደው ራእይ በሐዋሳ ወይም ደግሞ በስዳማ ህብረተሰብ ውስጥ ነው ያደገውና በዚህ ቆይታ ውስጥ በሐዋሳ በነበረኝ ቆይታ ስትሪል ነው። አዋሳ ሁለተኛ ቤቴ ሳትሆን አንደኛ ቤቴ ናት። ለሶስት ተከታታይ ቀናት ከነገ ጀምሮ እስከ እሑድ በመስቀል አደባባይ ሰፊ ጊዜ ስለሚኖረን የእግዚአብሔር ቃል የምንከፋፈልበት፣ የምንጸልይበት፣ እንዲሁም ደግሞ የተሰማኝን ከዚህ በተሻለ መልኩ ለከተማይቱ፣ ለአመራሮቹ፣ ለስዳማ ህዝብ ያለኝና አክብሮት ቃ ጫወታ አይደለም፣ የህልውና ጉዳይ ነው። ገብተዋል። በእምነት በኩል አማኖት ዊዶን ሁ ኢዝ እዩ ጩፋ፣ ማን ነው ራሱ? ምን ያህል እነዚህ ሰዎች ወንበዴ የወ ወንበዴ መንጋ እንደሆኑ ራሱ የምታውቀው ሁይዝ እዩ ጩፋ። እዩ ጩፋ የወንበዴ ዋና የዘራፍ ያለቃ አደለ። እንደ እዩ ጩፋ ማጅራት መቼዎች አደሉ። እንደ እነዚህ ሰዎች አሁን እዩ ጩፋ ሊያሸማግል ነው የሲዳማን ህዝብ። እኔ ዛሬ አንድ ነገር ነው የምናገረው። ወገኖች ስሙኝ፣ እየሰማ ያለ ይስማ። እነዚህ ሰዎች ያልጨረሱት ነገር አለ ማለት ነው። ወይ በጥይት እኛ ረሽነው ሊጨርሱ